አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ቤተሰብ፣ እንዴት ናችሁ? ሰላም ላቸው ይመያላችሁ በሰላማችሁ። ሁላችሁንም ሰላም ሰላም ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩ። ዛሬ እንግዲህ ላቸ የመጣሁት ሐይሚና ብሩኬን እንዲሁም አብረሽና ሮታ ነው ማለት ነው። ቪዲዮን እስከ መጨረሻው ድረስ ተከታተሉ። እንግዲህ ትናንትና ሐይሚ ዲያኒ ቤትያ ሱሲ በጣም ተናዳ ነበረ። ሀይሚም ደንገጥ ብላ ነበር ማለት ነው። በእርግጥ እኛም ደንግጠናል እኛም ደንግጠናል ማለት ነው። ሀይሚ ዛ በመገኘቷ ደንግጠናል እና ዛሬ ደግሞ ብሩኬ ስለ ሁኔታው ሊጠይቃት ጠርቷታል ማለት ነው። ግን ለሱ ብላ እንደሄደች ነው የተረዳሁት ማለት ነው። ያው ተደማምጠው ለማውራት አልቻሉም። እንደ የነገር መቼ ነው የሚያበቃው? እና ዞሮ ዞሮ እንግዲህ ሀይኒ ያው እሱ ክስ እንዳይመሰረትበት ያው ክስ መስርቻ አለ ብሏል። ዲያኒ በርግጥ እንዲተወው ነው ይመስለኛል። እሱ እዛ ሄደችው ማለት ነው ሀይኒ። ምክንያቱም ብሩኬ እስር ቤት ገብቶ እኔ አልችልም፣ እስር ቤት እንዲገባ በፍጹም አልፈልግም ብላለች ከዚህ ቀደም ማለት ነው። እና ለዛ ይመስለኛል እንግዲህ ዲያኒ ቤት ሄደችው። ዲያኒ ደግሞ እሷን የሆነ የሆነ ወጥመድ ውስጥ ሊያስገባት ይመስለኛል፣ ማድሪ እሱ ፍላጎቱን እሱ ነው የሚያውቀው፣ እና እንደዛ ይመስላል። እሷ ደግሞ ምንም የድሮዋ ሀይሜ አይደለችም። እየተረዳች አይደለም። በምን አነጋገሯ ሁሉ በጣም ነው የተቀየረው። ሀይሜ መሆና ነው በሰላም ነው ምነው ነው ሀይሜ እንደ እና ሐይሚ ወደ ድሮ ተመለሺ ማለት ነው፣ ነገሮችን ለማብረድ ሞክሪ። አንተ አያገባህም፣ አንቺ አያገባሽም እንዴ፣ እናንተ ጓደኛሞች አደላችሁ፣ እንዴት እንደዚህ ትባባላላችሁ? ብዙ ነገር ሊፈጠር ይችላል። ያን ነገር በመሀከላችሁ አርማችሁ መቀጠል ነው እንጂ አንቺ አያገባሽም፣ አንተ አያገባህም ከተባባላችሁ፣ ይሄ ትልቅ ችግር ነው። ትልቅ ችግር ይፈጠራል ማለት ነው። እና ለኦዲየንስስ መቼ ነው እንደዚህ ቦታ የምትሰጡት? አሁን ኦዲየንሶቻችሁን ሁሉ እየወቀሳችሁ ነው። ብሩኬም አሁን ሐይሚን ማትስቴቧት እኔን ማትስቴቡ ልክ እንደ ድሮ ሁኑ እያለ ነበር ዛሬ። ምን ኦዲየንስ ላይም ማለት ነው። እና ሰሞኑን በእርግጥ አንተ እየተሰደብክ አይመስለኝም ያላየውም እስካሁን ድረስ በአብዛኛው እንዲሁም ኮመንት ብሩኬ ጥፋት የለውም፣ ብሩኬ ትክክል ነው፣ ብሩኬ ጀግና ነው፣ ብሩኬ እንደዚህ ነው። እኔ ሰሞኑን ያየሁት ኮመንት ማለት ነው። እንደውም ዲያኔን ተመታው በኋላ ብሩኬ ከዛ ጀምሮ በቃ ሁሉም። በእርግጥ ሰውን መመታትን ማበረታታት እኔ አልወድም በራሴ ማለት ነው ግና በአብዛኛው ኮመንት ግን ብሩኬን ነበር እያበረታታ ያለው በዚህም ምክንያት ደግሞ ሀይሚ ተናግራለች ሰው ቢገል ሰው የሆነ ነገር ቢያደርግ እንዴት እንደዛ ትላላችሁ ምናምን ብላ ተናግራ ነበር ማለት ነው እና ሰሞኑን አንተን የሚደግፍ ኮመንት ነው እንጂ የማየው ኮመንት በጣም ነው የማየው እኔ አንተን እንትን የሚል ኮመንት አላየውም ሀይሚንም የሚደግፍ አለ ግን ትንሽ ተከፋፍሏል ግማሹ ሐይሚን ይደግፋል፣ ግማሹ አንተን ይደግፋል። ይሄ መሆን የለበትም በተመልካች መካከል ይመስለኛል። ያንተ ሀሳብ እንግዲህ ተመልካች ያየውን ነው የሚኮመንተው። ባቀረባችሁት ቪዲዮ መጠን አስተያየት ይሰጣሉ ማለት ነው። እናንተ ደግሞ የመጣላችሁን አስተያየት ተሰደባችሁም፣ የሆነ ነገር ተባላችሁም፣ ተሞገሳችሁም፣ ሁሉንም ነገር መቻል መቀበል ነው ያለባችሁ ማለት ነው። ተመልካች ላይ ብዙም እንትን ባታወሩ፣ እንዲህ ነው እንዲህ ነው ባትሉ ማለት ነው። ምክንያቱም ተመልካች እናንተ ያቀረባችሁለትን ቪዲዮ አይቶ ከዛ ነው ኮሜንት የሚጽፍላችሁ አይደል እንዴ? እና ሐይሚና ብሮኪ እንግዲህ ታረቁ። በጣም ተንዛዛ ማለት ነው አስረዘማችሁት። አሁን በቃ በጣም እጅጅ ብሎ ሰልችቶታል። ተመልካች ራሱ ግራ ተጋብቷል ማለት ነው። ግማሹ ድራማ ነው ይላል። ግማ በቃ ድራማ እንደሆነ እርግጥ ድራማ ነው፣ ግን በጣም ድራማው ደግሞ በቅርብ መቋጨት ነበረበት። የአሁኑ በጣም ተንዛቷል። ስለ ተንዛዛ ትንሽ ሁሉም የየራሱን አስተያየት ስለሰለቸውም ነው በነገራችን ላይ እና የህንን አስተያየት የመጣላችሁን አስተያየት ደግሞ መቀበል ግዴታችሁ ነው ማለት ነው። ብሩኪን ሐይሚ ማለት ነው እና ታረቁ፣ ሰላም አውርዱ። ሱሲም ከዳኒ ጋር ታረቂ። ዳኒ ደግሞ ይሄ ሰበብ ፍለጋ ካልሆነ መስጠቀር እንግዲህ ፕራንክ ነው ተባላችሁ፣ ይቅርታ ተጠይቃችሁ፣ አስር ጊዜ እንትን አትበሉ ማለት ነው። አታካብዱ ማለት ነው። አይደል እንዴ? አዎ፣ እንደዛ ነው እና በቅርቡ እንደምትታረቁ ተስፋ አለኝ ማለት ነው። ወደ ቀጣይ ስድላችሁ እንግዲህ አብርሽና ሮታ ናቸው ማለት ነው። አብርሽና ሮታ ራሱ ሰላም አላወረዱም እስካሁን ማለት ነው። ጭቅጭቅጭቅጭቅ በቃ የዘመኑ ትዳር ካሜራ እየደቀኑ ሚዲያ ላይ ነው ጭቅጭቁ ጠቡ። መጋባቱም ሆነ እንድ መታረቁም መጣላቱም ሚዲያ ላይ ሆኗልና በተለይ ደግሞ የአብርሽና የሩታ ማለት ነው ሩታ እንግዲህ ሰሞኑን አልመለስም እኔ የተመችቶኛል ያለውበት ቦታ ብላለች። ለራሴ ጊዜ መስጠት እፈልጋለሁ ብላለች። አብርሽ ደግሞ አሁኑ ካልተመለሽ እያለ እያጨናነቃት ነው እንግዲህ አብርሽ ማለት ነው። በእርግጥ ብቻ አንተ ከሚስት ጋር ቤት ውስጥ ስትመጣ ሚስት ምግብ አብስላ የሆነ ነገር ሰርታ ቤቱ ራሱ ሰው ካለበት በእርግጥ ያምራል እውነት ለመናገር ሀታ ምግብ እንኳን ባይሰራ ብቻህን ስትሆን ጨንቆ ነው የሚሆነው እና ለእሷ ጊዜ ስጣት ተረዳት እርጉዝም ስለሆነች ያኔ እሷን ለመረዳት መሞከር አለበት እንጂ ካሁን በኋላ ካልተመለሽ እንዳትመለሽ እንደዚህ እንዳትይ መባል የለበትም ማለት ነው ሩታም ደግሞ ነገሮቹ ከዚህ ጊዜ በፊት ያለፍሻቸው ናቸው እና አሁንም ለማለፍ ሞክሪ ተረጋጊ። እንዲሁም በቤትሽ ሆነሽ ነው ልጅሽን መውለድ ያለብሽ ባይነይ ማለት ነው እና ሮታ በጣም አምራለች። በአሁኑ ማለት ነው እንግዲች ኤፓ ራሱ ይቅርታ ስህተት አለን፣ ስህተታችንን አቀናል እና ይቅርታ አድርጊልን፣ በጣም አጥፍተናል ብሎ ይቅርታ ጠይቋት ነበረ። ሩታ ግን እኔ በቃኝ፣ ሰለቸኝ። አሁን ነው ወይ ከቤት ስወጣ ነው ወይ የሚታያችሁ? እዚህ እያለው እኮ ማስተካከል ትችል ነበረ፣ ብዙ ነገሮችን ማስተካከል ትችል ነበር ብላ ብላለች። ማለት ነው እንግዲህ ሩታ፣ ወደ ቤትሽ ተመለሽ፣ ተረጋጊ። በተለይ እንደውም በአሁኑ ሰዓት ረጋ ብለሽ ቤትሽ ቁጭ የምትይበት ነው እንጂ ከቤት ወጥተሽ ሌላ ቦታ ይመቸኛል እንዲህ ነው ምናምን የማለቱ ነገር ብዙም አልተመቸኝም፣ እና ወደ ቤት ተመለሺ። ብዙ ነገሮች አልፋቸዋል። እውነት ለመናገር እናንተ ከጀመራችሁ አጀምሩ፣ በቃ ወሬ ነው። አብርሽ እንዲያርጎ ሮታ እንዲርጋ። ይህን ነው እንግዲህ እስካሁን ድረስ ያየነውና ከዚህ ያለፈ ብዙም አልመጣምና፣ ልክ እንዲያለፋችሁት ነገር አዎ በፊትም እንዳለፈው እንድታረቃችሁትም አሁን አለም አልፈሽ ለወደፊት እንዳይደገም በሚለው ታረቂ፣ ወደ ቤትሽ ተመለሺ ማለት ነው። እንግዲህ አብሮች ደግሞ ተረዳት እንደዚህ እሷ እንኳን አልመለስም ብትል ማለት ነው።